እንደዛ ብትሆንች፣ ሴትዮ ሰይጣን ብትሆኑስ ክርስቶስን ለምን መሰላችሁ? ሰው እኮ የሆነ ቦታ ላይ ይሳሳታል። እሷ አትሳሳትም? በዛ ላይ እኔ ጋር ተሳትናጣ ክርስቶስን እግዚአብሔር ይቅር ይበላል እና እኔ ቅስሜን እኔ የሰበረችው ከብሩ በላይ ቅስሜን እኔ የሰበረችው ውሽዬ ብላ ስንት ቀን እኔ ደግሞ ደሞ እናት አላት አሉ እኮ እኔ ምን ትለኛለህ? እናት እንደ አንቺ ካለ እናት ብላ በልካ መሆን ነው የገባ ጎኔ እንዲሆኝ እንዲሆኝ ስትራ ብር ያታቅሽ እኔ ነግሬያት ተረቃቅሰን፣ እኔ ማርያምን እንደምወዳት ስለምታውቅ ማርያምን ብላ እኮ እኔ ጋር የምትበለው ማርያምን እያልሽ አንቺ ገበሬ ስለዋን ሰጣታል አይቀር ይሁን ገበሬ ታርዳ የኔ ድክመት ማርያም ናት እና ማርያምን ብላ ትምላለች እና ማርያም ከዚህ ጉድ ታውጣኛለች ለማንኛው ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት ልጅሽን እንዴት አመሽ እሷ ጋር ሳደርሽ ምንም አልሆነም ግን ልጅሽ እኔ በባለፈው እናንተ የነገራችሁን ቀን አየር ላይ ልጄን ነው ልብሱን አውላ ልቄ ያየሁት ሰውነቱ ማለት ነው። ምንም ምንም ለምን ደነገጥኩ ግን እኔ ሳስበው እንደው ምራር ታለኛለች። እኔ መጉዳት ብፈልግ በልጄ ብጎዳኝስ እውነት እና እኔ እንደው ምራር ታለኛለች። በገንዘብ ነው ያለፈው እግዚአብሔር ኑሪ ሲለኝ ልጄ አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖረው ምን አባት ያደርግ ነበረ? ራሴን ነው ማጠፋው። አክሂድ አይደል ገንዘብ ሲሆን እና ልጅ። ስለዛ እንደው ምን ትልሽ ነበር ግን ነበር ምን አለኝ ትልሽ ነበር፣ ሀብቷ እስከኔ ጋር ካለችኝ ከተመሳሰለ አዲስ አበባ ላይ አርባ ምናምን ሺ ቤት ልሸጥ ነው ብላኛለች። ሊሸጥ ነው። አርባ ሺህ ካሬ ሳይሆን አርባ ሚሊዮን አርባ ሚሊዮን ቤት አርባ ሚሊዮን አርባ ሺህ ሳይሆን አርባ ሚሊዮን እንደዛ ብላኛለች። ግን እኔ እና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምን አለሽ ምን አለሽ ብዬ አላቅም። እውነት ለመናገር ግን እሷ ታክሲውን ልከፍት መሆኑን እሱን ነግራኛለች። ምን አለች እኛ ታክሲ ለየት የሚያደርገው አለች ወደ ላይ ነው በሩ የሚከፈተው አለች እኔንም ላይ እንደ ከዛ ምን ትለኛለች? እኔ ብሞት አልተውሽም ታያለሽ አለች። ልጆቻችን ካናዳ ይማራሉ አለች። ልጄንም ማለት ነው ክርስቶስን ትምህርት ቤት አታስመዝግቢ ብላ ራሷ ያልሰራች መንጉዳን ከዛን ካናዳ ይማራሉ እኔና አንቺ አለምን እንዞራለን። ይሄ በንትኑ በማስታወቂያው ማለት ነው እኔ ነው ሞዴላ እኔ ወንድ ሞዴል፣ አንቺ ሴቷ ሞዴል እኮ ነሽ። ክርስቶስን እና ምን አለችኝ፣ አሜሪካ ግን የምንሄደው እኔ እና እሷ ብቻ እንደሆነ ነው የነገረችኝ የነገረችኝ እሱ። ከዛ ምን ምን አለችኝ፣ አሜሪካ ላይ በቃ እኔ ክርስቶስን አይምሮዬን ጎዳችኝ። ምልክ በዛ ነው መንገድ ላይ እየሄድኩ ትሬዲንግ አረግ ነበረ አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቻዬን አሜሪካ ገባሁላቸው አሉ። አሁን እነዚህ ሰዎች ምን ይሉኛል እንዴት ሆና ገባች ይሉኛል እላለሁ። ብቻዬን ስቃዥ ነበር ክርስቶስን፣ ብቻዬን ስቃዥ አሁን አሜሪካ ገብቼ መሬቷን እስማለሁ። አይ አልስምም፣ አሽቃበጠች ይሉኛል ቲክታክ ላይ እላለሁ። ለራሴ እንዴት እንደምሆን እያሰብኩ ነበር። ጨርቄን ያስጣለችኝ ክርስቶስን እንዴት አባ እኔ እሱ ነው አሁን ካይምሮ ያለው ብሩንም ወስደው አሜሪካንም ሳትወስደኝ በስማ ልጄ ራሱ ያኔ አሜሪካን ወስድሻለሁ ያለችኝ ቀን እዚህ ዘልዬ ዘልዬ እናት ከአሜሪካ ልትሄድ ነው ስለው ምን እንዳለኝ ታውቃለህ ክርስቶስን ልጄ ታዝቦኝ ማን አንቺማ አሜሪካን ወስድሻለሁ ልጅሽን ስጪ ቢሉ ትሰጪኛለሽ አለ ልጄ ያንቀማ ማለት ነው አረ፣ እንዲ አትበል ክርስቶስን አልሰጠክም ብዬ ደነገጥኩ። እንዲያውም ወደ ራሴ እንድመለስ ያደረገኝ አሜሪካ አሜሪካ ስል ማለት ነው። ልጅ እንኳን ታዝቡኝ። ኢትዮጵያ አርባ ሚሊዮን የሚሸጥ ቤት ብቻ ነው አለኝ ያለችሽ። ሌላ ቢዝነሷስ ምናምን ፋፋይ፣ ስለ ቢዝነሷ ነግራሻለች? ቢዝነስ እንዳላት አላቅም። እሷ ያለችኝ ግን ኢትዮጵያ መሄድ እንደማትፈልግ እና የሆነ ሰዓት ላይ ደግሞ ትግራይ ውስጥ ጦርነት አለ እዛ የተያዘብኝ ነገር አለ ብላኛለች ብላኛለች። ከዛ ውጪ እኔን የምትሞላኝ በአሜሪካው ነው። ሲጀመር ስለሱ ስንገናኝ እኔ ስለሱ ወዲያው ማነሳባትም እኔ ስለ ንብረቷ ምና ትኩረቱም አልሰጠው አደለም ፕሮሞሽን

የእሷ ምን ተወርቶ ያልቃል? አረ በስመ አብ ወወልድ። አረ ምን ተወርቶ ያልቃል? አረ ምን ተወርቶ ያልቃል? ይሄ ባለሀብቱ ስሙም አለው እዚህ ሀገር ያለው ኢቴች ደሊቨሪ ባለቤቱ ወልደ ጊዮርጊስ። እግዚአብሔር እሱ ሰውዬ ካላስተዋወቀ ምናምን ነገር አለች። እሱ ከዛ ሄጂ ልትተዋወቅ ትፈልጋለች። ኖ ሳርዬ ነው ልትተዋወቅ ትፈልጋለች። ሴትዮ ባለሀብት ናት። ሴትዮ ባለሀብት ናት። የተተዋወቁት ትፈልጋለህ። ሰውዬው እግዚአብሔር ይረዳው፣ እግዚአብሔር ያግዘው። ሰው ገና ሲያያት ገና አይኑ ነገረው መሰለኝ። እኛ ያላየ ነው አየህ መሰለኝ። መጣ፣ ሰላም አላት ምናምን። በቃ ከልጆቼ ጋር ነው የተጫወትኩ ነው፣ ምን ያንቀባራዋል እኮ ልረዳው ነው ምን ምናምን፣ እኔ ደግሞ እሱ እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን ወልደ ጎርጊስ እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለሀብት ናቸው። ለምን እሱ እንደዚህ ይሆንባታል፣ አንድ ላይ ሆኖ አይሰሩም እንደ ምናምን አይነት ነገር ነው ሀሳቤ፣ ሁለት ባለሀብት። ለነገሩ ደግሞ መለስ ብዬ ባለሀብቶች አይዋደዱም ራስ በራሳቸው ብዬ ለካ ወልደ ጎርጊስን ፕላን አድርጋለፍ ነበር በእኔ አጋጣሚ አግኝተው ገባሽ ሳላራበሻ እዛ ጋራ በዛ ፕሮግራም ተግኝታል።